የትኛውም የስራ በሮች እንዲለቀቁ ይሄንን በናዝሬቱ ጌታ በኢየሱስ ክርስቶስም ጸልያል። እንበር የተሰበረ የእግዚአብሔር አቅም፣ የእግዚአብሔር ጉልበት፣ የእግዚአብሔር ብቃት በክርስቶስ ኢየሱስ ደም ጴጥሮስን አውቆ ደጁ እንደተከፈተ በናዝሬቱ ጌታ በኢየሱስ ትጥቅ ያስፈታችሁ የሚፈታበት ዛሬ ግን ደጆች የሚከፈቱበት በሮች የሚከፈቱበት ኃይል የሚገለጥበት እግዚአብሔር ልጁንም እጁንም የሚያሳይበት ክብሩን የምናይበት መንፈስ ቅዱስ በኃይል በስልጣን የሚሰራበት ነገ ሮብ ማንም ሰው እንዳይቀር ነገ፣ የተያዘባችሁ ነገር ሁሉ የሚለቀቅበት፣ እግዚአብሔር በሰጠን ምሪት የምንጸልይበት። በሮቻቸውን እከፍታለሁ ብሎኛል፣ ማንም ሊዘጋው አይችልም። እንደ ቃሉ እግዚአብሔር በቃል ብቃትና አቅም ይገለጣል፣ ኃይል ይሆናል። ነገ የክብር ቀናቸው፣ ነገ በር የሚከፈትበት፣ ነገ እግዚአብሔር ከርስ የሚሰብርበት፣ እጁንም ልጁንም የሚገልጥበት፣ የሚከብርበት ቀን ይሆናል። አይቀርም። ሻሉ።